የስሙ ትርጓሜ ውብ ለሕገ አምላኩ የሚቀና ሰው ማለት ነው። ናትናኤል ሕገ ኦሪትና የነቢያትን መጽሐፍት የሚያውቅ የተማረ ነበርና ለሕገ ኦሪት፣ ለሕገ ነቢያት፣ ለአምልኮተ እግዚአብሔር የሚቀና ሰው ነበር እና በዚህ ምክንያት ነው ቀናይ ቀናተኛ ተብሎ የተሰየመው። እርሱም በሃይማኖቱ ደግ እውነተኛ፣ ንጹሕ ሰው ነበር። ለሰው ፊትም የሚያዳላ አልነበረም። ባለጸጋ ነውና ላክብረው፣ ድሃ ነውና ላዋርደው የማይል ለሰው ፊት የማያዳላ

ይህ ሐዋርያ ብሔረ ከነገደ ብንያም ሲሆን በገሊላ አውራጃ በቃና ነበር። የትውልድ ዘመኑ ጌታ በተወለደበት በሄሮስ ቀታሌ ሕፃናት ዘመን ሲሆን፣ በትርጓሜ ወንጌል እንደተገለጸው ቀዳማውያን አርድዕተ ኢየሱስ የተባሉት የመጥምቁ ዮሐንስ ደቀ መዛሙርት የነበሩት ቅዱስ ዮሐንስና ቅዱስ እንድርያስ ናቸው። እነርሱ የመምህራቸውን የመጥምቁ ዮሐንስን ምስክርነት ሰምተው ጌታችንን ሲከተሉት፣ ቅዱስ እንድርያስ ደግሞ ወንድ ወንድሙን ቅዱስ ጴጥሮስን ወደ ጌታችን ወሰደው። ጌታችንም እነርሱን ሶስቱን በደቀ መዛሙርትነት ከተቀበላቸው በኋላ ወደ ገሊላ ሲሄድ ፊልጶስን አግኝቶ ተከተለኝ አለው። ፊልጶስም ጓደኛውን ናትናኤልን አግኝቶ ስለ እርሱ ሙሴም ነቢያትም የጻፉለትን አይሁድ የዮሴፍ ልጅ የሚሉትን ከናዝሬት የተወለደውን ናዝራዊ ኢየሱስን አገኘ ነው ብሎ በነገረው ጊዜ ናትናኤል ለሰው የማያዳላ በመሆኑ ከናዝሬት ደግሰው ይወጣ ዘንድ በውኑ አለ ያለውን ብሎ ጠየቀ፣ እንጂ እውነት ነው ብሎ ለሰው ፊት አድልቶ አልተታለለ። ፊልጶስም በቃል ማስረዳት ስላልቻለ መጠ በአይነ ተመልክተ ተረዳ አለው። ከዚህም በኋላ ናትናኤል ከፊልጶስ ጋር ወደ ጌታችን ወደ ኢየሱስ ክርስቶስ በመጣ ጊዜ ጌታ በእውነት በልቡ ክፋት ሽንገላ የሌለበት የዋ በእግዚአብሔር የሚያምን እስራኤላዊ ብሎ ስለ ናትናኤል ተናገረ። ናትናኤልም ጌታ ያመሰገነውን ምስጋናና ውዳሴ ሳይቀበል በምን ታውቀኛለህ? የት ታውቀኛለህና ነው እኔን ክፋትና ሽንገላ የሌለብህ የዋ ሰው ያልከኝ በማለት ጠየቀ። ጌታችንም ፊልጶስ ሳይጠራ ከበለስ በታች ሆነ አየው አለው። በትርጓሜ ወንጌልም በሄሮድስ ዘመን ሕፃናት በሚገደሉበት ጊዜ እናቱ በቀፎ አድርጋ ከበለሱ ስር ሰውረው ነበርና ይህንንም ከእናቱና ከእርሱ በስተቀር ያንን ቦታ ማንም አያውቅም። ጌታችን ግን ያን ጊዜ ያዳንኩ እኔ ነኝ ሲል ተጨማሪም ምሁረ ኦሪት ነበርና ከበለስ በታች ሆኖ የተነገረው ትንቢት ቀረ፣ የተቆጠረው ሱባኤ ደረሰ እያለ ሲያወጣ ሲያወርድ ይውል ነበርና ፊሊጶስ ሳይጠራ ከበለስ በታች ሳለ አየሁ እንዳለው ተገልጧል። ናትናኤልም ከሚገደሉት ህፃናት አንዱ ሆኖ ሳለ እንዴት እንደተረፈ ማን እንዳዳነው፣ በኋላም ፊሊጶስ ሳይጠራው ከበለስ በታች ሆኖ በህሊናው ያወጣ ያወርድ የነበረውን ማንም ሊያውቅ የማይችለውን ልቦና ሚስጥር ተሰወረውን የተሸሸገውን በማወቁ እግዚአብሔር የባህሪ ልጅ መሆኑን ተረዳ። ስለዚህም መምህር ሆይ፣ በእውነት አንተ የእግዚአብሔር ልጅ ነህ፣ ለእስራኤልም ንጉሳቸው አንተ ነህ በማለት መሰከረ። ከናዝሬት ደግ ሰው ሊወጣ አይችልም የሚል ጥርጣሬውንም አስወገደ። ጌታችንም ከበለስ ስር አየው ስላልኩ አመንክ። ከእንግዲህ ወዲህ እውቀቴ ከሌዋውያን ካህናት ጌትነቴ ከምድራውያን ነገስታት የሚበልጥ ልዩ መሆኑን ለማስረዳት ሶስት ዓመት ከመንፈቅ የማስተምረውን ትምህርት የምሰራውን ተአምራት ታያለ፣ ትሰማለ። ሁላችሁም ሰማያት ሲከፈቱ እግዚአብሔር መልእክተኞች ወደ ወልድ እጓለ እመሕያው ክርስቶስ ሲወጡ ሲወርዱ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ ርደቱን፣ እርገቱን ሲመሰክሩ ታያለ ይችላላችሁ አላቸው። በኋላም ጌታችንን ይከተሉት የነበሩትን ደቀ መዛሙርትን ጠርቶ ከእነርሱም አስራ ሁለቱን መርጦ ሐዋርያት ብሎ ሲሾማቸው፣ በማቴዎስ እና በማርቆስ ወንጌል በአንደኛው ተራ፣ በሉቃስ አስረኛውን ተራ ይዞ የሚገኘው ይህ ደቀ መዝሙር የሐዋርያነትን ሹመትም አግኝቷል። በጸሎተ ሐሙስም ከደቀ መዛሙርት ጋር አብሮ ሳለ ጌታችን ከእናንተ አንዱ እኔን አሳልፎ ይሰጠኛል ባላቸው ጊዜ በሁኔታው ካዘኑትና እኔ እሆንን ብለው ከጠየቁ አንዱ ነበር። ከዚያም ወደ ደብረ ዘይት ወጥተው ጌታችን በዚህች ለሊት ሁላችሁም ትክዱኛላችሁ ከተነሳው በኋላ መታየትን በገሊላ እቀድማችኋለሁ የሚላቸው ጊዜ ቅዱስ ጴጥሮስም ሁሉም ሲክዱ እኔ አልክድህም አለው። ይህ ሐዋርያም ከደቀ መዛሙርቱ ጋር ለቅዱስ ጴጥሮስ ሞትህን ሞት እናደርጋለን ብሎት ነበር። ጌታችን ሶስቱን ባለሟሎች ቅዱስ ጴጥሮስን፣ ቅዱስ ያዕቆብንና ቅዱስ ዮሐንስን አስከትሎ ሲመለስ ከተቀሩት ደቀ መዛሙርት ጋር ቅዱስ ናትናኤልን በእንቅልፍ ተይዞ ተኝቶ ነው። ጌታችንም ወደ ኃጢአት፣ ወደ ክህደት፣ ወደ መከራ፣ ወደ ገሃነም እንዳትገቡ ተክታችሁ ለምኑ ብሎ መክሯቸዋል። ከዚህ በኋላ የሚያስይዘኝ ይሁዳ መጥቷል፣ ተነሱ እንሂድ ብሎ ወደ ይሁዳ ሾተልና ጎመድ ይዘው ይሁዳን ተከትለው ወደ መጡትም ሰራዊት በፈቃዱ ሄደ። እነርሱም ጌታን አጽንተው ያዙት። ጌታም ዘወትር በምኩራብ ከእናንተ ጋር ሳስተምር እኖር ነበር ለምን አልያዛችሁኝም? ይህ ሁሉ የተደረገው ነቢያት የተናገሩት ነገር ይደርስ ይፈጸምም ዘንድ ነው ብሎ ከተናገረ በኋላ ጥለውት ከሸሹት ሐዋርያት አንዱ ሐዋርያው ናትናኤል ነበር። ሐዋርያው ናትናኤልም ሆነ ሌሎች ሊሸሹ የቻሉት እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏለና በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ ብሎ ነብዩ በነቢዩ ዘካርያስ ምዕራፍ 13 ቁጥር 7 ላይ የተናገረውን ትንቢት ጠቅሶ እንደሚፈጸምባቸው በመናገሩ ነው። በጌታ ትንሣኤ ጊዜ በመጀመሪያ የተገለጸላቸው ማርያም መግደላዊትና ባውፍልያ ሲሆኑ ጌታችን ገሊላ የሄዱ ዘንድ ለወንድሞቼ ሄዳችሁ ንገሯቸው ብሎ እንዳዘዛቸው ከአስሩ ደቀ መዛሙርት ጋር ይሄ ሐዋርያ አብሮ ወደ ገሊላ በመሄድ ጌታን ባየ ጊዜ ሰግዶለታል። አስራ አንዱም ደቀ መዛሙርት በዝግ ቤት ተሰብስቦ ሳለ ሐዋርያው ናትናኤልም አብሯቸው በዚያ ነበር። ጌታችንም በመካከላቸው ተገልጾ ትንሣኤውን እንዲያምኑ በቀ ቀኖት የተቸነከሩ እጆቹን እግሮቹን በጦር የተወጋ ጎኑን አሳያቸው። ስሙ ሕይወት መድኃኒት እንደሆነ ከኢየሩሳሌም ጀምሮ ለሕዝብ ሁሉ ያስተምሩ ዘንድ መጽሐፍትን እንዲያውቁ አእምሯቸውን ከፈተላቸው የመጽሐፍትንም ምስጢር ገለጠላቸው። ከሰማይ የመንፈስ ቅዱስ ኃይል እስኪሰጣቸው በኢየሩሳሌም እንዲቀመጡ አዘዛቸው። ከዚያም እስከ ቢታንያ አውጥቶ በአንብሮተ እድ እስከ ፓትርያርክነት ያለውን ማዕረግ ሾማቸው። ሐዋርያው ቅዱስ ናትናኤል ይህንን ሹመት ከጌታችን ከተቀበሉት ከአስራሁለቱ ሐዋርያት መካከል አንዱ ነው። በግብረ ሐዋርያትም እንደተገለጠው የጌታችንን እርገት በደብረ ዘይት ከተመለከቱ በኋላ ወደ ኢየሩሳሌም ተመልሰው ወደሚያድሩበት አዳራሽ ገብተው በህብረት ከሚጸልዩት ሐዋርያት አንዱ ይሄ ሐዋርያ ነበር። በአስቆሮቱ ይሁዳ ምትክ አስራ ሁለተኛ ሆኖ የሚቆጠር ለመምረጥ አብሮም ጸሎት አድርጓል። ጌታችንም ባረገ ጊዜ በአስረኛው ቀን መቶ ሃያ ቤተሰብ ገንዘብ በጽራ ጽዮን በአንድነት ተሰብስቦ ሳለ ይህ ሐዋርያም ተገኝቶ ሰባ አንድ ቋንቋ ተገልጦለታል። በመጨረሻም ይህንን ዓለም በዕጣ ተካፍለው ለማስተማር በተሰማሩበት ጊዜ እርሱም በሶሪያ፣ በባቢሎን፣ በግብፅና በኑቢያ አስተምረዋል። ግንቦት 15 ቀን በሚነበበው በመጽሐፈ ስንክሳር እንደተገለጸው በመንፈስ ቅዱስ ተቃኝቶ ወደ አረማውያን ዘንድ በመሄድ ወንጌለ መንግሥትን ሰበከ። ብዙ አህዛብንም በትምህርቱና በተአምራቱ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ በመመለስ ጥምቀትን በማጥበቅ ብዙዎችን ክርስቲያኖች አድርጓቸዋል። እኚህም አረማውያን በጎችን እየነጣጠቁ እንደሚበሉ ተኩላዎች ነበሩ። እሱ ግን በማስተማሩ የአውሬነት ጠባያቸውን ለውጦ እንደ በግ ገራሞች አድርጓቸዋል። ይህም ማለት ከአረማዊነት ወደ ክርስቲያንነት መልሷቸዋል። በትምህርተ ወንጌልም ልቦናቸውን ብሩህ በማድረግ በኃጢአት ምክንያት የነበረባቸውን ድንቁርናን፣ ስንፍናን አርቆላቸዋል። ትምህርተ ወንጌልንም ለማስፋፋት ማለትም ወንጌልን ካልደረሰበት ለማዳረስ በራጢያ ወደሚባል ሀገር ሄደ። በዚያም የክርስቶስን የጌትነቱን ነገር የምትናገር ለሚያምኑባት ደስታ የምስራች የምትሆን ወንጌልን ሰበከላቸው። ትምህርቱን ያላመኑ እግዚአብሔርን የካዱ አረማውያን በጠላትነት ተነሳስተው ያዙት። እኒህም ከሃዲያን ከየሀገሩ ሁሉ የተውጣጡ ነበር። አስረው ወደ ገዢው ወሰዱ። ገዢውም እንዲታሰር አደረገ። ብዙ ጸዋትም መከራ፣ እጅግ ከባድ የሆነ ስቃያትንም አደረሱበት። ምንም እንዲያለ መከራ ቢያደርሱበትም መከራውን የሚቋቋምበት የመንፈስ ቅዱስ ኃይል ተጨመረለት። እግዚአብሔርም አጸናው ነው መከራውን እንዲችልም አደረገ። ሁሉን ማድረግ የሚቻለው አምላክ በእጁም ድንቅ ድንቅ ምልክትንና ተአምራትን አደረገ። እኚህም ተአምራት ብዙዎች ነበሩ። ከነዚህም መካከል ሙታንን ያስነሳበትም ጊዜ አለ። ከነሱ መካከልም ስጋቸው ረግፎ ደረቅ አጥንታቸው ሕይወትን አግኝቶ እንደገና ከሙታን እንዲነሱ አድርጓቸዋል። ሞተው የተነሱትንም ለክርስትና የሚያበቃ በስላሴ ስም በማይገቦ አጥምቋቸዋል። ሌሎችንም ታመው ብዙ ዘመናት የአልጋ ቁራኛ የደዌ ዳኛ ከሆኑ በኋላ ፈውሷቸዋል። አንድ ለምጻም ሰው አምኖ ክርስትና በሚነሳበት ጊዜ ብፁዓዊ ናትናኤል ሲያጠምቀው ከለምጹ ነጽቷል። ከዚህ በኋላ እነዚያ ከዳተኞች አረማውያን ናትናኤልን ይዘው በእንጨት ላይ ሰቀሉት። ግንቦት 15 ቀን ነፍሱንም ለፈጣሪው አደራ ሰጡ። በመንግስተ ሰማያትም የሰማዕትነትን አክሊል ተቀዳጀ። ጸሎትና በረከቱ ከህዝበ ክርስቲያን ሁሉ ጋር ለዘላለሙ አድሮ ይኑር አሜን።